እግዚአብሔር ዛሬ በነገር ጣልቃ ገባ። መኩሪያ ማን ነው? ታሪኩን ታውቀዋለህ? አባቴ ዛሬ በኢየሱስ ስም ከቤታችሁ ላይ የአውሬ መንፈስ ተወጋ። ከዘር ላይ የአውሬ መንፈስ ተወጋ። በኢየሱስ ስም ከርታታ የሚያደርገው ተወጋ። አሜን። ነገር ሁሉ ጀምረ ይበላሻል። ትክክል ነገር ሁሉ ነፍተ ይበላሻል። ትክክል። ያልሞከርከው ነገር የለም። ትክክል። አሁን ድካም ሆኖብሃል። ሮሰን ምናምን የሚባል ስም ድንቃየው ምናምን የሚባል ስም ታውቂያለህ? ነ ሰላም ነው። ሁሉ ሰላም። እግዚአብሔር ዛሬ በነገር ጣልቃ ገባ። መኩሪያ ማን ነው? ታሪኩን ታውቀዋለህ? አባቴ ዛሬ በኢየሱስ ስም ከቤታችሁ ላይ የአውሬ መንፈስ ተወጋ። አሜን። ከዘር ላይ የአውሬ መንፈስ ተወጋ። በኢየሱስ ስም ከርታታ የሚያደርገው ተወጋ። አሜን። ነገር ሁሉ ጀምረ ይበላሻል። ትክክል። ነገር ሁሉ ነፍተ ይበላሻል። ያልሞከርከው ነገር የለም። ትክክል። አሁን ድካም ሆኖብሃል። ምንድነው እሱ? እግዚአብሔር የሚፈልገው ከእኔ ዘንጬ ነው ማመልከው። ከዚህ በኋላ አልክ ኢየሱስ ማን ነው ጌታ? እንደ ነብይ እነግርሃለሁ። ከዚህ በኋላ ዘንጣ አምልከው። አሜን። እባብና ግንቱን እርገጠው ብሎኛል። በል እስኪ እባብና ስልጣን ሰጥቶኛል። ስልጣን ሰጥቶኛል። ሀሌሉያ ሚን የሚዘጋጅ በጀት አለ። እግዚአብሔር በፋይናንስ ሊባርክ ቃል አለ። አሜን። ከዚህ ማይክሮ ሰከንድ ጀምሮ ነገርህን ወደ ፍጻሜ አስቸኮልኩት። አሜን። ነገርህን ወደ ፍጻሜ አስቸኮልኩት። አሜን። ካንተ የሚጠበቀው እግዚአብሔርን ማምለክና ማምለክ ብቻ። አሜን። እግዚአብሔር የሰማይ ደጆችን እከፍትልሃለሁ። አሜን። ስላንተ ሰማይንና ምድርን አናውጣለኋል። አሜን። በጌታ በኢየሱስም ከዚህ ሰዓት ጀምሮ ባረከው። ለበረከቱ ኢየሱስ ማን ነው?

አዲስ እጣ በቤትሽ ላይ ወጣ። አዲስ እጣ አዲስ እጣ በቤትሽ ላይ ወጣ። ድንገተኛ ጉብኝት ወደ አንቺ ቤት መጣ። ድንገተኛ እጣ በአንቺ ላይ ወጣ። አንድ ሰው ጮሆ አሜን አይለም። ሰርካለ የምትባል ሴት ታውቂያለሽ? አንቺው ራሴሽ ከዚች ማይክሮ ሰከንድ ጀምሮ እግዚአብሔር ጩኸትሽን እሰማለሁ ጸሎትሽን እሰማለሁ አለ። ጉልበትሽን ከዚህ ቀን ጀምሮ ቁርጭም ጭሚትሽን አጸናለሁ አ አንቺን ሽባ ማድረግ የሚፈልግ ስፒሪት አለ። እግዚአብሔር ደግሞ አለ ጉልበትሽን ለጸሎት አረኩት አለ። ለምብርክ አረኩት አለ። ከዚህ ሰዓት ጀምሮ አትታሰርም አለ። ከወደው ነቀምት ወለጋ አካባቢ ያንቺ ቤት መጥቶ ፋይናንስ የሚረብሽ ስፒሪት አለ። ዛሬ የሰማይ አምላክ እግዚአብሔር ጣልቃ ገባ። ኋላኛ አንድ ሰው ጮሆ አሜን አይለም ወይ? ደግሞ አሜን አይለም ወይ? ሮሰን ምናምን የሚባል ስም እግዚአብሔር እንደዚህ አለ። በምድሪቷ ላይ በዝማሬ ቅባት በአማርኛ፣ በኦሮምኛ፣ በእንግሊዘኛ፣ በመላእክት ቋንቋ ሁሉ አከብዳታለሁ፣ አለ። ውሰጂው ይሄን ቅባት ጠብቋት፣ ጠብቋት፣ ሳት ሳት ሳት መንፈስ ቅዱስ ታንክ ዩ ጂሰስ ታንክ ዩ ጂሰስ ታንክ ዩ ጂሰስ ታንክ ዩ ጂሰስ አንደበት በልሳን ይከፈት፣ በልሳን ትሞላ፣ በጌታ በኢየሱስ ጄላ ብራሃታ ላባጋ ሻራ ላቦስ ተፈጸመ። አንድ ሰው ጮሆ አሜን ሲል ይሁንለት። ደግሞ አሜን ሲል ይሁንለት። ደግሞ አሜን ሲል ይሁንለት። እየተዘጋጀ ያለ አንድ አዲስ የስራ በር የስራ በር ማለት ፕሮግራም ላይ ያላል። አሁን ያለህበት ሁኔታ ተስፋ የሚያሰጥ አይደለም። አይነገርም አይነገርም፣ ያ መጽሐፍም አይነገርም ይላል። ስ የሚነገረው ነው የሚነገረው። ስለ ጳውሎስ ሳውራ በደንብ እየሰማ ነበር። ሙሉ ስብከቱ ላይ ነበር። እስኪ አልፌዋለሁ በል አልፌዋለሁ። እግዚአብሔር ኤቭሪቲንግ ነገሮቹን አዘጋጅቼልሃለሁ። ድንገት ከዛ በረከት ጋር አገናኝ። አሜን። እግዚአብሔርን ፍራ። አሜን። በጽድቅና በቅድስና ኑርበት በዛ ስራ አንተ ብቻ ሳይሆን በአንተ ሌሎችም አብረው ይባረካሉ። እግዚአብሔር ሰው አስነሳልሃለሁ። አሜን። የልብን ቅንነት አይቻለሁ። አትቀየራለህ። አሜን። በሰውም በእግዚአብሔርም ላይ አትቀየር። እየሰማኸኝ ነው? እሺ። አብረኸው ነው፣ ጓደኛው ነው። ጌታ የሚያወራው ነገር ትክክል ነው። ይሄ ሰው ልቡ ቅን ሰው ነው። ትክክል ነው። እንዳትፈራው አይዞን ያለው ነው። ትክክል ነው። ቅን ነው። ልቡ ቅን ነው። መልካም ሰው ነው። የቅኖች መንገድ ደግሞ ምን ያለ ነው ይላል መጽሐፍ፣ የቅኖች መንገድ ቅን ነው። ይህን ቅንነትህን ከያስክ ወደ መሬት ያልወረደ ዝም ብሎ አየር ላይ ያለ የሆነ ፕሮፖዝ የተደረገ ፕሮግራም የተደረገ ስራ አለ። እሱን በር ከፍት ልለው እ ስራ ብር የተዘጋባችሁ ወይ እንዲቀየር የምትፈልጉ እጆቻችሁን ከፍ አድርጓ። በዚሁ መንፈስ ልባርካቸው ከፍ አድርጎ እንዲቀየር የምትፈልጉም ትችላላችሁ እ ብድግ አድርጎ በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን፣ እነሆ ስራህን አውቃለሁና በአንተ ፊት የተከፈተ በር ሰጥቻለሁ፣ ተብሎ እንደተጻፈ እንደሄ ያውቃሉ፣ በፊታችሁ ያለ የተዘጋ የትኛውም ደጅ ይከፈት። ማንም ሊዘጋው አይችልም፣ ተብሎ እንደተጻፈ ማንም ሊዘጋው የማይችለው ደጅ ይከፈት። ድንገተኛ ጣወጣለሽ የአሁኗን እህት አምጧት እንዴት ነሽ? ይኸውልሽ እናንተ ፋሚሊ ላይ እናንተ ዘር ላይ ያለውን የአምልኮ መንፈስ ትቀጠቅጫለሽ ከዚህ በኋላ እሺ። እግዚአብሔር ዘርሽን በአንቺ ነጻ አወጣለሁ አለ። አሜን። አሁን አፈትብ ነሽ በቃ፣ እንዶ በስጋ ለሚያሽ ደካማ ሰው ምናምን ትመስያለሽ፣ ግን እግዚአብሔር አምላኳ ያላት ሴት ነች ተባለ። ያንቺ የቤትሽ በረከት ምክንያት አንቺ ነሽ። አሜን። እግዚአብሔር ትጠሪኛለሽ፣ እሰማሻለሁ ትጸልያለሽ እመልስልሻለሁ፣ አለው። ከዚህ ቀን ጀምሮ የሰራዊት ጌታ እግዚአብሔር ላንቺና ለቤትሽ ረፍት አደርጋለ። አሜን፣ ሃሌሉያ። በእውነት እቺ ሴት ያገኘው ቅባት ያገኛቸው፣ በዚህ ሴት ላይ ያለው የእግዚአብሔር መንፈስ በእናንተ ላይ ይሆን፣ በኢየሱስ ስምና ስልጣን በህይወታችሁ ላይ በቤታችሁ ላይ የሚዳሰስ የሚጨበጥ ነገር ይሁንላችሁ። አሜን እናሽ አያትሽን ሽባ እያደረገ የመጣው መንፈስ ከዚህ በኋላ አንችን አይቋቋምበኢየሱስም አይቋቋም አልፎ መሄድ ሆነለች። በኢየሱስም አሜን ተፈጸመ። ጅሽን አንድ ቀን ታመጫታለች ትቀባለች አለች እማሁጌጠዘ ስልጣን ያንተ ጌታ ሆይ፣ ስልጣን ያንተ አባት ሆይ፣ ስልጣን ያንተ ነው። ትንጠርቱ ማናፍር ተማምኖብ ከስር ትከፍታለህ ታድናለህ፣ የሞተውን ታስነሳለህ። ስልጣን ያንተ የነጌተ ስልጣን ያንተ ለስ ጊቭ ግሎሪ ቱ ጋድ አንተን ጠርቶ ማን አፈረ ተማምኖ ማ አንተን ጠ ተማምኖ አንተንጠርቶ ማን አፈረ ተማምኖብ ማን ከሰረ አንተንጠርቶ ማን አፈረ ተማምኖብ ማን ከሰረ የተዘጋን ትከፍታለ የታሰረን ትፈታለ የታመመን ታድናለ የሞተውንም ታስነሳለ ስልጣን ያንተ የኔ ጌታ ስልጣን ያንተ የኔ ጌታ ስልጣን ያንተ ጌታዬ ሆይ ስልጣን ያንተ ስልጣን ያንተ የኔ ጌታ ስልጣን ያንተ አንተን ጠርቶ ማን አፈረ ተማምኖብ ጌታን ጠርቶ ማን አፈረ ተማምኖብ የተዘጋን ትከፍታል የታሰርን ትፈታል የታመመን ታድናል የሞተውንም ታስነሳል። ስልጣን ያንተ የኔ ጌታ ስልጣን ያንተ ስልጣን ያንተ የኔ ጌታ ስልጣን ያንተ ስልጣን ያንተ ጌታዬ ሆይ ስልጣን ያንተ ስልጣን ያንተ የኔ ጌታ ስልጣን ያንተ። መካኒቱን በልጅ ባረካት ደሴ የተሰኘች ሴት ያደረካት መስኪኑን ካፍር ያነሳህው ለሹመት ሽልማት ያበቃህው ክብር ላንተ ይሁን ክብር ክብር ክብር። ጌታ ላንተ የሆነ በሰማይ በምድር ክብር ክብር ክብር።

በረከትና ውርግው እንደገና እንደገና እንደገና እንደገና መልክ አለው። እንደገና እንደገና ክብር አለው። እንደገና እንደገና እንደገና መልክ አለው። እንደገና እንደገና እንደገና እጆቻችሁን ዘርጉ። ውስቴ በጌታ በኢየሱስ ስም በሏት። አሁን ከሰማሽው አሁን ካየሽው ከዚህ በረከት ጋር ጌታ ያገናኝሽ በሏት። በአብ በወልድ በመንፈስ ቅዱስ ስም እና ስልጣን በአንድ አምላክ ስም ይኸው በፕሮስፔሪቲ ስፕሪት ቀባሽ ውጭና ተከናውኝ። ያሁኑን አሳልፍ የሰጣሁሽ ኔ ተንበርከኪ ማሚ። አንቺ ምልጃ ሴት ነሽ። አደራሽን ለኔ ምጸልይልኝ። አሜን። ይበዛልሻል። እሺ፣ ስንተኛ ክፍል ተማሪ ነሽ? ስድስት። ስድስተኛ ክፍል ተማሪ ይውልሽ በጌታ በኢየሱስ ስም እና ስልጣን ከዚህ ሰዓት ጀምሮ አንቺ የመንግስቱ ወንጌል ታማኝ አገልጋይ ትሆኛለሽ። አሜን። ጄላ ብራሃት አላባጋሽ ያራ አላቦት ምንድነው ስሟ አማርኛ ኦሮምኛ ትግርኛ ጉራግኛ እ ምን ማለት ነው የሮሳን በዛ ሰዓት በዛን ጊዜ ወይ በእግዚአብሔር ጊዜ የመጣች ልጅ ነች። ለእግዚአብሔር የምታስፈልግ ልጅ ነች። ዘመኗን ሙሉ እግዚአብሔርን የምታገለግል ልጅ ነች። ደስ ይበልሽ። አሜን። በጌታ በኢየሱስ ስም ከዚህ ቀን ጀምሮ አምላካችን እግዚአብሔር እንደተናገረኝ እንዲሁ በዝማሬ መንፈስ ቀባሁሽ። አሜን። በአብ በወልድ በመንፈስ ቅዱስ ስም እና ስልጣን በአንድ አምላክ ስም። ምን አልሽ? ፍላጎት አላት። ተሰማ፣ ፍላጎት አላት። አዎ አሜን በቃ ይሽ ጌታ ዛሬ አሜን። ይሄ ሁሉ የአንቺ የጸሎት ፍሬ በሞኝነት አምላክ እግዚአብሔር ያልሽው፣ አሜን ለራሱ ለአምላክ ለእግዚአብሔር የነገርሽውና የሰጠሽው ይሄው። ከዚህ ቀን ጀምሮ በጌታ በኢየሱስ ስም እና ስልጣን ለምድሪቷ ለትውልድ ሁሉ በረከት የምትሆኝ ዘማሪ አድርጌ ቀባሁሽ በአይምሮ በትምህርት ባረኩሽ በነገር ሁሉ ባረኩሽ እየተባረክሽ ለበረከት ሆኚ ክፉ ለዘላለም አያገኘሽ አንቺ በገባሽበት በቆምሽበት ልዩነት ይሁን አንድ ያልቀና ሰው ጮሆ አሜን ይባል አሜን መንግስት አባትሽ ነው ኦኬ ወደ ሰሜን አካባቢ ምን አላቸው? ቤተሰቦች ቤተሰቦች ናቸው ዛሬ ነጻ ወጣሻ ጄላ ብርሃዳ ላባጋሽ ያራላቦስ ኢየሱስ ማን ነው ጌታ ነው ብዙ ነገር ማድረግ ብዙ ነገር መሆን ትችያለሽ። ቅድም እንደነገርኩሽ ግን ምንም እንደሌለው ሰው ምንም ማድረግ እንደማትች ሰው ቁጭ አድርጎሻል። እኔ የምነግርሽ አንድ ነገር ብቻ ነው ከአምላክሽ ከእግዚአብሔር ጋር ብቻ ተስማሚ፣ ከአምላክሽ ከእግዚአብሔር ጋር ብቻ ተነጋገሪ። ኑሮሽ አሁን ያንቺ የታምራት ነው። በጣም ዘናጭ ነሽ፣ በጣም ቆንጅዬ ልጅ ነሽ። ግን የምትኖሪው በታምራት ነው። ያንቺ ኑሮ በእግዚአብሔር እጅ ነው። አሁንም ጌታ በተአምራት ያስቀጥልሻል። የምነግርሽ አንድ ነገር ግን ከእግዚአብሔር ጋር ተስማምተሽ ዘርሽን ተከትሎ የሚመጣው ይህን ከርስ ዝም ብለሽ ተቃወሚው። እግዚአብሔር ወደሆነ በረከት ሲያስገባሻ ያለው የኔ ነገር የት ነው እስከምትይ እየተደበቀ እየተሰወረ የሚመስል ነገር የተቀመጠ ነገር አለ እግዚአብሔር አሳልፌ ሰጥሻ አለ አለ አባቴና አምላኬ እግዚአብሔር በልጅ በክርስቶስ ኢየሱስ ስምና ስልጣን ለዚች ብላቴና ጸልያለሁ። የትኛውም ተጽዕኖ የተከተላት ዘርማን ዘሯ ላይ ያለ ከርስ ለዘላለም አያገኛት። ሞገስ የከለከላት በረከት የከለከላት እግዚአብሔር ደስታዋን፣ ሰላሟን፣ ህልሟን የያዘ ከዚህ ቀን ጀምሮ የተረገመ ይሆን፣ በኢየሱስ ስም የተረገመ ይሆን። ከዚች ማይክሮ ሰከንድ ጀምሮ በነገር ሁሉ ባረኩሽ፣ ለበረከቶኝ፣ በኢየሱስ ስም አሜን። በእሱ ጊዜ ነገርሽ ሁሉ መልካም አሜን። መጽሐፍ ሲናገር ሁሉንም በጊዜው ይልና፣ ምን አድርጎ ሰራው? ውብ አድርጎ ሰራው። አትታገይ። እንዴት ላስረዳሽ? በጣም ወፋፍራም ሰዎች አጠገብሽ ቢኖሩ፣ በቁጥር ብዙ ሰዎች ቢኖሩ፣ ገንዘብ ያላቸው ሚሊየነሮች ቢሊዮነሮች ቢኖሩ፣ አንቺ የምትፈልጊው ደስታ ጋር አያደርሱሽም። አምላኬ እግዚአብሔር ምስክር፣ ብቻውን ግን እግዚአብሔር ሲያደርስሽ አይቻለሁ። ከእግዚአብሔር ጋር ተስማሚ አሜን ላለ ሰው ይሆንለት ዘመንሽ ይባረክ ዘላለምሽ ይባረክ የትኛው አይነ ጥላ መንፈስ ካንቺ ላይ ይነሳ በሰው ሁሉ ፊት ሞገስ ሰጠውሽ በሰው ሁሉ ፊት ሞገስ ሰጠውሽ በሰው ሁሉ ፊት ሞገስ ሰጠውሽ እየተባረክሽ ለበረከት ሆኚ አሜን ላለ ሰው ይሆንለት ኢየሱስ ማን ነው ኢየሱስ ማን ነው እጆቻችሁን ከፍ አድርጉልኝ እስቲ በናዝሬቱ ጌታ በኢየሱስ ስም የሰማይ አምላክ እግዚአብሔር ከዚች ማይክሮሰከንድ ጀምሮ የትኛውንም የተወሰደባቸውን ምርኮ በጥፊ ይመልስላቸው። የተያዘባቸውን ነገር በጥፊ ይመልስላቸው። ላንቺ ነው እንደዚህ አንድር ድሮ አንቀልቅሎ ያመጣኝ ኢየሱስ ማን ነው ሲከ እንግዲህ ወዲህ አላለቅስም። በል ድገሚ እና በይ የማይበላሽብሽ ነገር የለም። ነገር ሁሉ ነው የሚበላሽብሽ ጉዳዩ ምን እንደሆነ አታውቂም? ድንቃየው ምናምን የሚባል ስም ታውቂያለሽ። በጌታ በኢየሱስ ስም ነገርሽ ይቀየራል። አሜን። ወደዚህ ከዚች ማይክሮሰከንድ ጀምሮ እንደ ስምሽ ይሁንልሽ። ለራስሽ አይደለም ለሰው ስትጸልይ ጎበዝንሽ። ያንቺ ነገር ግን ዝም ጭጭ ያለ ነው ው ነገርሽን አንቀሳቀስኩት። የአምላኬ እግዚአብሔር መንፈስ ባንቺ ነገርሽን ከባዶነት ወደ ሙላት ቀይሬዋለሁ። አሜን። በኢየሱስም ከብቸኝነት ዓለም አውጥቼሻለሁ። ነገርሽ ሁሉ አሁን ወደ መከናወን ይቀየር። በኢየሱስም ተፈጸመ።